ከአራት ዓመት ከአራት ወር እስር በኋላ ዛሬ ተነይቻለ ለተወሰኑ ሰዓት አልሐምዱሊላህ። ከችግር በኋላ ከአስራ አምስት ዓመት በላይ በረዥም ሰዓት ላሳለፍኩት ሳንገናኝ ዛሬ ተገናኝቻለሁ፣ በጣም ደስ ብሎኛል። እንግዲህ ደግሞ ከቤተሰብ ርቃቱስለበት የኖሩ ጓደኛ ቤተሰብ የምናፍቃችሁ አንድ ቀን እናንተ ትገናኛላችሁ። በያላችሁበት ሰላም ቤታችሁ ብዝት ይበል። እንግዲህ ስለ እህቴ ብዙ ማለት ፈልጋለሁ። ከትንሽ ያሉ እጅግ በጣም እና መልካም ጠንካራ ናችሁ። እህቴ በጣም የዋህና ደግናት። ለእሷ ይሄ ሲምፕል ነው ምንም ማለት አይደለም። በቃ ስጦታ አይገልጻትም። ለእኔ የፈጣሪ ስጦታ ናት። ጥንካሬና ብርታት ናት። ስለእሷ ደግነት ማውራት አልችልም ግን

ውዶች በጣም ነው የሚያምረው። ለግነ ቆንጆ እና በጣም የሚያምረው በጣም አመሰግናለሁ የሚወደች

እና ውድ ሰዎች የነበረን ቆይታ መስ ያ ሰርፈንላችኋል ድ ደ ይላል። እንወዳችኋለን። ቢስሚላሂ ብለን ጀመር ኬካችን እየተቆረሰ ነው። እህቴ ፈገግታዋ በቃ ወደር የለሽ ናት። እንደ ናት እኔም በደስታ ተሟልቻለሁ። ተመልከቱ እንዴት እንደምንስቅ። እንግዲህ የሰው ልጅ ከአስራ ስድስት አመት በላይ ነው አስራ ሰባት አመት ሆነን መሰለኝ ከተለያየን ሳንገናኝ፣ በልጅነታችን እየተለያየን አሁን ራሱ እኔ ትልቅ ሴት ሆነሻል ምናምን ምናምን እየተባባን በላንድ ኪያችን ቆረስንና እዚህ እያጎረሰች ነው። ተመልከቱ በቃ የሆነ እንዴት ነው ነገሩ? በቃ ደስታችሁ እንዴት ነው የሚያደርጋችሁ? የደስታችን ብልዛት እኮ ማንኪያ ወደ ቀብን ስንጎራረስ ትላላችሁ። ይኔ ደርብ አባህት እኔ አሁን ተራዬን ደግሞ ላጎርሳት ነው። በጣም የሚጥም ኬክ ነበረ ቁሜ ያጎረስኳት። በቃ ወልዬ አይደለሁኝ በቃ አከብራለሁኝ። እንግዲያ ማክበራችን እኮ ከዚህ ይጀምራል። ቁጭ ብድግ እያለች ነው እያስተናገደችኝ ኬካችንን አረ ብሉ እየተባለ ነው። ሌሎች እንግዶቻችንም እንግዶችም ከጎናችን ስላሉ ብሉ ወደ ሳኑ ዝቅ አድርጊ ስን ሳኑ አቀረብኩላት እና እህቴ በጣም ትስቃለች። ሳኑ ዝቅ አድርጊ ያለችኝ። እኔ ደግሞ ይቅርታ ድሪያ መልበስ እንትን ነው እወዳለሁ፣ ግን አልችልበትም። በቃ እንትን ይላል። በላን። ኬካችንን ጨርሰን ደግሞ እዚህ ጁዝ እየተቀዳ ነው። ጁስ ጠጭ ስትለኝ ያየሁትን ሁሉ ልብላ ማለት ጥሩ አይደለም። ዛሬ በላን ደግሞ በዛሬው ልክ ነጋንጡ ይላል እያልኩኝ አስታኳቸው። ጁዙን ቀዳን ጠጭ በቃ ብ እኔ በየት ልብላ አልኳቸው። ማንጎ ብቻው በቃ የአሴድ አይነቶች ተደርድረዋል። ደከመኝ አልኳቸው። ከዛ ምሳ ቀረበ። ምሳ ቀረበ። የምሳውን ነገር ልነግራችሁ አልችልም። ወላሂ ወላሂ ነው ማለት ሲጥም ሲጥም በቃ፣ ዶሮ ወጥ ተሰርቷል፣ ጥብስ ተሰርቷል፣ አይብ ያለ እኔ። በነገራችን ላይ በቃ ቤት ተሰርቶ ምግብ የመጀመሪያ ጊዜ ነው ከስደት ከመጣሁ ልክ ከአራት አመት ከአራት ወሬ ከእስር ቤት ነው የተፈታሁት እህቴ እንግዲህ በቃ የኔ ደርባባ እህት የኔ እንቁ እህት እየደረደረች ነው። እንደው ዛሬ እንደው በቃ እኮ ከተገናኘን ስንት አመታችን። ያለ ሰው ለካ ይገናኛል እያለችን ነው እንዴ። እናቷ ደግና ሰዋሌህ ናት። የኔ ደርባባ ሞያም አላት። አደረገች ፈዋ ከዋ ተደርድሯል ብቻ። በነገራችን ላይ ቤትም ያሉት ሰዎች በጣም ደግ እና ሷሊህ ሰዎች ናቸው። በተለይ ልጁ አብሽሪ አብሽሪ አብሽሪ እያለኝ ነው። እንዲያት ፈሪ ተጫዋች ቤትሽ፣ ቤታችን ቤትሽ ነው እያለኝ ፋብትን እያደረገኝ ነው። ቀረበ ምግብ እስከምቆሰን ቸኩ እያለሁኝ ያው ከዚህ ቶቶሎን ነው የሄድኩት። ያው እዛ እንደሚበላ አውቄ ሆዴን ባዶ አድርጌ ነው ተዘጋጅቼ የሄድኩት። ትላላችሁ ለማስገባት እና ስደት ላይ እህት ማግኘት በጣም መታደል ነው። ወላሂ ከምላችሁ በላይ በቃ ዛሬ እንዴት ነው በቃ የደስታ ቀኔ ነው። ልክ አስራ ሰባት አመት ማለት በጣም ከባድ ነው። ረጅም ጊዜ ነው። የልጅነት እድሜ ላይ ነው ያለ ነው። ዘመድ ይጠቅማን ያስፈልጋል ብለን ያናቅም። እሷም እኔም ልጅ ነን። እና እሷ እንዲያውም የሚማቅሽ እኮ ህፃን እየልጅ ሆነሽ ነው አሁን ያድገሻል ምናምን አለችኝ። ተገረመች ነው ደግሞ ሞቴ ኔ ማቅሽ በፊት በጣም በጣም ቆንጆ አሁንም ቆንጆ ናት፣ ግን በጣም ሞርድ ደግሞ ቆንጆ ነው የለለ ነበር። ስደት ላይ ደግሞ ሁሉ ነገር ታውቃላችሁ፣ የስደት ውኃውም ሐሳቡም ጭንቁም እና ጠጋበ ያልሽ ነው። እየተደረደርኩ ነው፣ መደርደር ሞያዬ ነው ታውቃላችሁና፣ እየተደረደርኩ ነው። ቢስሚላህ አልኩኝ፣ ጀመርኩኝ። ያ ረብ ረቢ ያረቢ፣ ምን ልበላችሁ? የምግቡ ጣዕም ሽታው ገና መሰከረ። የኔ ባለሙያ እህት እህቴ እድሽን በቃ ወርቅ ወርቅ ወርቅ ልበሽበት። የኔ መልካም እህት የኔ ባለሙያ የኔ ድርባባ እህት ሳቋ አይጠገብም። በቃ ከጎን ደግሞ ልጁ ወይ አትሽኮርሞሚ እያለኝ ነው ታጎር ሰኛለች በእህቴ በእህቴ እጅ ስደት ላይ ጉርሻ መጓረስ ምን ያክል ደስታ እንዳለው መቼም ታውቁታላችሁና ማለት ነው። ከምነግራችሁ በላይ በጣም ደስ ብሎኛል። እንደኔ ማን በስደት ድልኛ በስደት አለም እህቱን ያገኘ ለተወሰነ ሰዓትም ቢሆን ይሄን ደግሞ ማናየበት። ወላሂ እኔ እጅግ በጣም ደስ ብሎኛል።

ማክያል ተመልከቱ ይዣለሁ እንግዲህ መጎስቆስታ እንዴ በቃ እንዴት ልብላው ባፍ ባፌ ባፍ ባፌ ባፍ ባፌ ታጎርሰኛለ በቃ እኔ ምልባላችሁ ጠግብ አልኩኝ ታያላችሁ ግዴታ የግዴታ እየበላሁኝ በቃ ለራሷት በላም ለእኔ ባፌ ባፌ ባፌ ነው የምታጎርሰኝ የኔ ውድ ህይወት የኔ መልካም ምህት ህይወት ካሜራማናችን ላጎርሰው ተነሳሁኝ ምስኪን ካሜራ ማናችን ደግሞ ሰዋሊህ ልጅ ነው የምር በስተጀርባ አብሽሩ እያለ እኛ እየበላን እሱን እናስቀርጻለን። እና ቆጫልኩ ደግሞ ይ አይ መድዬ፣ እንደው እንደው ትገርምኛለሽ አንዳንድ ጊዜ እንዴት እንዴት ነው የሚያደርገኝ። እና ምግቧ እንጀራ፣ ሁሉ ነገሩ በጣም ተመችቶኛል የምር በጣም ነው የሚመቸው። ጠግብኩ ብላት አታቅምሷ ባፌ ባፌ ባፌ ግድ ግድ ጉረሽ እንቁላሉ አይቀራት ጥብስው አይቀራት። ይብ ካልጓሮሽ ያለች ባፌ ባፌ ባፌ ይዛኛለች። የኔ ቆንጆዬ የሄቴን መልካም ምህት ብቻ ፈጣሪ የልብሽን አይቱ አላህ የእረፍት እንጀራ ይስጥሽቴ። በቃ እኔ እንጃ ወላሂ፣ መወለድ ብቻ ሳይሆን በቃ ትለያለች። የሆነ የዋህነቷ፣ ደግነቷ፣ ሰው ወዳድነቷ እንጂ ትብስ ማለቷ፣ ከራሷ ልቅ ለሰው የምታስቀድም ዋህ፣ ደግ፣ ገራገር እህቴ። የኔ እህት በመሆን በመሆንሽ እድለኛ ነኝ። እንኳን ኔ ይሆንሽልኝ ፈጣሪ ጤናና እድሜ ይስጠልኝ። የረፍት እንጀራ ይስጥሽ። በቃ አላደለ የተደላደለ የማያለፋ የማያንገላታ ከስዴት አለም በቃ ብሎ የረፍት እንጀራ በሀገርሽ ላይ የምትኖሪ ያድርግሽ የኔ ድንቅህት። ተመልከቱ፣ ዝም ብዬ ይጓረሳል። ዛሬ ሙሽራ ነው ማለት ነው። ከዛ በልተን ስንጨርስ ደግሞ የተረፈው ይዘሽ ትሄጃለሽ ተብሎ ቆጣጥራ ይዤ መጣሁ ጓደኛዬ ጋር። ይኸው ተመልከቱ ይዤ የመጣሁት ጉድ ማለት ነው። እንጀራው እንደውም ለመሰወር ታይም የለኝም። በቃ እኔ የምለበላችሁ ቃላት ያጥረኛል። የንግስት እድሜና ጤና አፊ ይስጥሽ ውድ ቤተሰቦቼ። እስኪ ደስታ ደስታ የሚያስደስታችሁ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ደስታችሁን ግለጹልኝ። እኔ ዛሬ በጣም በጣም ከመላችሁ በጣም ደስ ብሎኛል። እንዲሁም ደግሞ ለህቴ ዱአ አድርጉልኝ። እስከ ለመገናኘት ድረስ ሰላማችሁ ይብዛ።